ስበና ፍሬ ምናምን ጉዳይ ያልጨረሽው ነገር አለ። ቦርታለች ልጅቷ። ለዛ ነገር የከፈለችው ዋጋ ትልቅ ስለሆነና የምትጠብቀው ነገር ትልቅ ስለነበር ያ ነገር መሆን ባለመቻሉ ከፍቷት ነበር። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆናን፣ የኔ ፍቅር፣ የኔ ወለላ ሰላም ሰላም ሰላም፣ ውድና የተከበራችሁ እኔ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ ያለው ይመስገን ነው። እንግዲህ እናንተ እንዴት ናችሁ? አላችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልል። እና እንዴት ናችሁ አለው። እኔ ደህና ነኝ ፈጣሪ ይመስገን። ዛሬ እንግዲህ ትንሽ ፊቴን ፈታ ብሏል። ያለውበት ሁኔታም በጣም ደስ ይላል። አሪፍ ስሜት የተሰማኝ ነው ማለት እንደ ሰሞኑ አልከፋኝም። የምርስ ነግራችሁ የሆነ ደስ የሚል ነገር እየተሰማኝ ነው እና በጣም ደስ ያለኝ ቀን ነው። እና ውድ ቤተሰቦቼ ለምንድን ነው ደስ ያለ የደስታ ምንጭ ምንድን ነው ትሉ ትችላላችሁ። ያው በመጀመሪያ ፈጣሪ ነው የደስታችን ምንጭ፣ ሁልጊዜ ፈጣሪ ነው። ከፈጣሪ ቀጥለው ደግሞ ዙሪያችን ላይ ያሉ ሰዎች የደስታችን ምንጭ ሊሆኑ ይችላሉ ማለት ነው። እና ውድ ቤተሰቦቼ ያው ሰሞኑ በአንዳንድ ነገሮች ምክንያት ያው በነ ፊ በነ ደን እና ብቻ በዛ ብዛ ዙሪያ ትንሽ ተጨናንቀን ነበር እና ደስ የሚል ስሜትም አልተሰማንም ነበር አሁን ግን ያው ነገሮች እየተስተካከሉና ወደ ቦታቸው እየተመለሱ እንደሆኑ ይሰማኛል፣ እና እየተመለሱ ነው ብዬም አስባለሁ ውድ ቤተሰቦቼ። እና ለዛ ነው የምሬን ስነግራችሁ በጣም ደስ ያለኝ አሪፍ ስሜት ይሰማኛል። አንዳንዴ የሆነ ነገር ብቻ ስናገኝ አይደለም መደሰት ያለብን፣ የምንፈልገው ነገር ስለተሳካልን ብቻ አይደለም መደሰት ያለብን። በሰዎች ደስታ ውስጥ የኛ ደስታ መኖር አለበት ብዬ አምናለሁ። ስለዚህ የሆነ ሰው ደስታ የኔ ደስታ ነው፣ የጓደኛዬ ሐዘን የኔ ሐዘን ነው። ስለዚህ ውድ ቤተሰቦቼ ያው በሰዎች ደስታ እኛ የምንደሰት ከሆነ በሰዎች ሰላም እኛ የምንደሰት ከሆነ ያ ትክክለኛ አመለካከትና ትክክለኛ የሆነ ነገር ነው ብዬ አምናለሁ። ለመጀመሪያ ማንነቷ እየተመለሰች ይመስለኛል። ግን ያው ፈጣሪ ያው እንደኛ ሐሳብ አይደለም፣ እግዚአብሔር መልካም ሐሳቢ ነው። ስለዚህ በቶሎ ካለችበት ነገር እንድትወጣ አድርጓታል። እኛም ከጎኗ ሆነን ብቻ የተሻለች ኤደን እንድትሆን የምንችለውን ነገር አድርገናል እናደርግማለን ብዬ አስባለሁ። ስለዚህ ውድ ቤተሰቦች ኤደን ሰላም መሆኗ፣ ወዳለችበት ነገር መመለሷ፣ ትንሽ ደስተኛ መሆኗ ያ ነገር ነው ደስታ ይፈጠራልኝ። ምክንያቱም ትንሽ መጀመሪያ አካባቢ ያለችበት ሁኔታ ደስ አይልም ነበር። እንደዚህ ቶሎ ትመለስልናለች ብዬ አስብ አልነበረም። ምክንያቱም በጣም ተጎርታለች ልይቷ። ለዛ ነገር የከፈለችው ዋጋ ትልቅ ስለሆነና የምትጠብቀው ነገር ትልቅ ስለነበር ያ ነገር መሆን ባለመቻሉ ከፍቷት ነበር። ቶሎ ወደዚህ ትመለሳለች ብዬ አላሰብኩም ነበር። ነገር ግን በዚህ መልኩ ቶሎ ወደ ራሷ ተመልሳ እንደዚህ ሰላም መሆኗ በጣም አስደስቶኛል። እና ወደ ቤተሰቡ ዛሬም ወደዚህ የመጣት ሀሳብ አላብዛባችሁና ከኤደን ጋር አውርተናል ተደዋውለን ነበር ትመጣለች ያው ትናንትና እንዳያችሁት እዛ ቪዲዮ ላይ እሷ ደስተኛ ለማድረግ ከዚህ በላይ ማለት ካለችበት ነገር ለማስወጣት አንዳንድ ቦታዎች እንሄዳለን ተባ ብለናል። እሱም ዛሬ ወይ ነገ እንሄዳለን ብለን ተስፋ እናደርጋለን። ምን እንሄደበት ቦታ አነገርኳትም። መጀመሪያ የሆነበት አስቤ ነበር ግን ከዚ የተሻለ ቦታ ጓደኞችን ጠይቄ አሪፍ ቦታ ይዣት እሄዳለሁ። እሷ እማትገምተውና በፍጹም ማታሰበው ቦታ ነው ምክንያቱም ሰርፕራይዝ ነው ማድረጋት ማለት ነው። ስለዚህ ውድ ቤተሰቦቼ ኤደን እየመጣች ነው ደስተኛ እናደርጋታለን ብለን እናስባለን። የምር ስነግራችሁ ምንም ሳይሆን ይ ምንም ኖርማል ማሽካበጥ ወይም ስ ዝም ብሎ ለታይታ ምናምን የሚደረግ ሳይሆን በቃ የሆነ ሰው መጎዳት የማንም ሰው መጎዳት ስለማያስፈልግና በቃ በሰው መጎዳት ውስጥ እኛ መደሰት የለብንም ብለን ስላሰብን ካለችበት ነገር ለማስወጣት የግድ እኛ ጓደኞቿ የምንወዳት አብረናት አለን ብለን የምናስባት ሰዎች ከጎና መቆም ስላለብን፣ አንዳንዴ በችግ ባሪፍ ሰዓት ደስታ በሆነ ሰዓት የተሻለ ነገር ባለ ሰዓት ብቻ አይደለም ከጎን መቆም ያለብን፤ በሀዘኑም ጊዜ ከሰው ልጅ ጎን መቆም አለብን። ያኔ ነው ማለት ትክክለኛ ወዳጅ አለን ብለን የምናምነው። ስለዚህ አሁን ኤደን እየመጣች ነው። እሷ በፍጹም አላስ የማታስበውና የማጠብቀው ቦታ ነው መውሰዳት፣ ሰርፕራይዝ አድርገታሉ። እና እየመጣች መሰፈራ ላይ ነው ያለሁት እስከዛም ጠብቃት የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗን የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለእኔ በምድር ላይ ያለሽ ጉዳይ ነሽ የእኔ ጉዳይ የኔ ኑሮ ካሁን በኋላ ደን መታለች እንግዲህ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆናል የኔ ፍቅር የኔ ወለላ ቅድሚያም ሰጥሽ ከምንም

ማንቺ አዎ ምን ነው ኧረ፣ አንቺ ምን ነሽ ነው? እኔ የአንተ መከታ ከፊትም፣ ጋሻ ከኋላ ምናምን እና መተማመኛ አለኝ አልፈራ ማለት ነው። እናንንም እንዳፈራ ቴንኩ ዩ እንዴ! ሰላም፣ ሰላም፣ ሰላም። እንዴት ናችሁ? ወደ ቤተሰቦቻችን እኛ በጣም ደህና ነን። እናንተም በእያላችሁ በሰላማችሁ ብዝት ይበልልኝ። እንኳን አደረሳችሁ መልካም በዓል ይሁንላችሁ ለሁላችሁም። እያላችሁበት ሰላማችሁ ብዙትበልእና አለሁ። ሁሉ ሰላም ምንድን ነው ካሜራ ይዘህ አቻኩ ነው? በርግጥ የጠራሁት ምንድን ነው? አሁን ምንም አላብራራለሽም። በነገራችን ላይ የሆነ ቦታ ልንሄድ ነው አላልከኝም? ትናንትና እንሄዳለን ምናምን ተባብለን ነበር አይደለም? የሆነ ቦታ እኮ እኔ አሁን የሆነበት። እሽ ሄዳለሁ። ትናንትና ያልኩሽ ቦታ ማለት ነው እንዴ ሌላ ቦታ እንዲደልኩ ነው እንዴ ሌላ ቦታ እንዲደልኩሽ፣ አሁን እንሄዳለን። እሺ ሁሉም ነገር ተዘጋጅቼ ሬዲ ሆኝኝ ነው። የምሬ ነው እውነት። ምንም አንቺ የምትዘጋጀው ነገር የለም። አይ ለኔ ደስታ አስበህ እንደሆነ እኔ እንድደስስ ፈልገህ እንደሆነ አውቃለሁ ግን ዚ ሎህዱ ይኸውልሽ፣ እኔ የምሬን ስነግርሽ በእርግጥ እ ትንሽ እንዲቆይ አስቤ ነበር፣ ግን ምን ደስታው ከዚህ ምንም መቆየትም ያፈልል። ምክንያቱም በቃ ከዚህ በኋላ ምንም ጊዜ መስጠት አያስፈልግም ብዬ አስባለሁ። ስለዚህ ምንም የተዘጋጁ ነገር የለም። ምንም ምንም ነገር ስለሌለ ሁሉም ነገር አዘጋጅቼ ጨርሻለሁ። ስለዚህ አልሰማሽም። እኔ አዘጋጅ ይችላል አይደል? ቤቴን ዘጋግቼ ቆላልፌ ልብሶቼን አዘጋጅ እሱ ችግር የለውም። ቤት ቤት ምናም መዘጋቱ ችግር የለውም። ግን ልብሶች ምናምን ሁሉም ነገር ሬድ ሬዲ ያድርጌለሁ። ምንም አያስፈልግም አዲስ ልብስ እሱ። ይኸውልሽ አይሆን እኔ ምንም አታወጣጭኝ አሁን። ምንም እንትን ለማለት ሳይሆን ይኸውልሽ፣ ሄደን እኔ ሁሉም ነገር ሬድ አድርጌ እጨርሻለሁ። እሱ ሰርፕራይዝ ነው። ለ- ከቤተሰብ ጋር እኔ አውርቻለሁ። ከቤተሰብ ጋር ተደዋውዬ ሁሉም ነገር አውርቻለሁ። የምር እንዴ ከቤተሰቡ ጋር አውርቼ ምናምን እነሱ እነሱም ለአንቺ ምንም በቃ። አሁን ግን ውድ ቤተሰቦቼ እሱ አሳጣ ከቤተሰቡ ጋር አውርቼ ምናምን ሁሉ ነገር ጨርሼ ሁሉም ነገር ሬዲ አድርጌ ያለው። ስለዚህ አንቺ ምን መዘጋጀት የሚያስፈልግሽ ነገር እንደዚህ ዝም ብለሽ ነው። አዎ ምንም የሚያስፈልገው ነገር ነው። ምንም ሁሉም ነገር አዘጋጅቼ አለው፣ አልኩሽ። ገባኝ እኮ እሱን አውቄ እኮ። ሁሉም ነገር ያለው ሄዱ፣ ሁሉም ነገር፣ ምንም የሚጎል ነገር የለም። የሚያሳስብሽ ነገር የለም። አንቺ አለመድሽኝ። የምሬን እኮ ነው ፍራንክ፣ አይደለም ሄዱ፣ ፍራንክ እኔ አሁን እኔ በፍጹም አሁን መጀመሪያ ምኝ እኔ አሁን ከቤተሰብ ጋር አውርቼ ሁሉም ነገር ሄዳ አድርጌ ምናምን የመጣት እና አንቺ ምንም የሚያሳስብሽ ነገር የለም። ምንም በቃ እንደዚሁ በቃ አሁን መሄድ እንችላለን። ሁሉም ነገር ሄዳ አድርጌ ነው። ስልኳ ናታም ችግር የለም። እሱ አለ ሁሉም ነገር እንግዲህ፣ ቤተሰቦች ፍራንክ እያደረገኝ ሁን ምንም ሊገባኝ ሲሪየስ ከሆነ ማርያምን የምር ማለት ነው አንደኛ ዝም ብሎ እንደዚህ ተነስቶ አይገዱ ስራ አለ ቤት አለ ምናምን ገባ ብዙ ማስተካከለው ነገር ስላለ አስተካክለ ነገ ወይ ከነገዲ መሄድ እንችላለን ምን ሆነች ነው ማለት እኔ እኮ ሁሉም ነገር አዘጋጅቻለሁ እኮ ብዬሻለ ሲቀጥ አይ ወይስ በእነ የፍሬ ምናምን ጉዳይ ያልጨረሻው ነገር አለ ጭራሽ እነሱ ጋር የሚገናኝ ነገር የለ ካ እኮ እና ታዲያ ሁሉም ነገር አዘጋጅቻለሁ እንደዛ ምትል እኔ እነሱ ጋር ያለኝ ነገር እንደጨረስኩኝ ሁሉም ነገር ሰላም እንደሆነ በቃ ሰላም ማድረግ ስላለብን ሰላም እንዳደረግ ታውቃለህ እኮ በቃ። እንደዛ ካሰብሽ ደግሞ እኔ ሁሉም ነገር ሬዲ አድርጌ ያለሁ ብያለሁ፣ ቤተሰብን አውርቻለሁ። ከዚህ በላይ ምንም የሚያስፈልገው ነገር እኮ የለ፣ ምናልባት ሌላ የምታስቢው ነገር ከሌለ ማለት ነው። ምናልባት እኔ አሁን እንደዚህ ፍላጎቱ ከሌለች የምርስ ነገሽ ምንም ላስገደድሽም፣ ላስጠነቀሽ፣ በብዙም አልፈልግ ለመኖር ሲጀምር ራሴ አይደለሁ እንዲ ወሰደኝ ያልኩ ግን አሁን እኔ አሁን በእርግጥ ያው ነገም እንደሚፈጠር አናውቅም፣ ማለት አላውቅም። እኔ አሁን ነገ ከነገ ወዲያ ምን ምንም አውቀው ነገር የለም። እሱ በፈጣሪ እጅን ያለው ነው። ካሌባ ይቅርታ በጣም ማርያምን። እኔ አንተ ማስቀየም ወይ ምናምን ፈልጌ ሳይሆን ዝም ብዬ ከመሬት ተነስቼ እኔ አሁን ስመጣ ሁሉ ዝም የተራ ውጭ ንምጣት ዝም ብሎ እንደዚህ መሄድ ይሄ ሕፃን ነገር አይደለም። ትላልቅ ልጆች ነው ማስተካከል ያለብን ነገር አለና ይቅርታ በጣም የምርስን ነው እውነት ፍሪ ከሆንክ ሰሞኑን አብረን መሄድ እንችላለን። ምንድን ነው የምሬን እኮ በጣም እየዘነግህ እንደ አስደነገጥሽኝ እኮ እግዚአብሔር በጣም ነው የምትሆኚው ነው የምርሽ እኮ ግራ ገባኝ እኮ ቤተሰብ የምር ተነግራችሁ ግራ ገባሽኝ እኮ ማለት ቤተሰብ አውርቼ ያለው ሁሉም ነገር ሊደረግ ያለው ግን እንደ ድንገት እንደዚህ ስትሆኚብኝ እንዳነገጥሽኝ እሺ፣ ስነ ስርዓት የምሬ ነው። በእውነት በጣም ያስደነገጠሽኝ እኔ ሁሉም ነገር ጨርሼ እንደ ድንገት እንደዚህ ማለቷ አስደነገጠኝ በጣም።

ደስታችን ለመጣ የሚችል ነገር ደስተኛ ሊያደርገን የሚችል ሰው ጋር ነው መሆን ያለብን፣ እና እግዚአብሔር ይመስገን አሁን ላይ በጣም ደስተኛ ነኝ። ወደ ራሱ ተመል ይችላለሁ። አሁን ደግሞ የበለጠ ደስተኛ ለመሆን ዝግጅት ላይ ነን። እንግዲህ ደስታሽን ይበልጥ በደንብ እናጎ እና ኤድዬ አሁን ቀጥታ መሄድ ነው የሚጠበቅብን። የምር ስነግርሽ መንገዱን ደስተኛ ትኛለሽ እና ክብረነቱ በምን ይሄዱ ኪሎ በነገራችን ላይ ከበድ ያለ ነው። እንግዲህ እችለዋለሁ። እንደምታየ አይደለም ማናለ እንደኔ እዴሌ ቀናው ቀንወጣለት ምኞት ውጥኖ የሰመረለት በፍቅሬ ዜማው

አልፈራም ነገም፣ እንዳምና አንቺ ያለሽና በፍቅርሽ ከፍ ያደረግሽኝ እንደ ደመና ንግሥቴ፣ የቤቴ ግርማ፣ የንጋ ጮራ አምሮብኝ ታየው በይፋ ሁሌ ያለሽና